ከየአቅጣጫው የተለያዩ ወሬዎች የተናፈሱበት የቀነኒ ሞት ዙሪያ ዛሬም በድጋሚ ከፍርድ ቤት አንድ መረጃ ተሰምቷል። በሞቷ ሰዓት የነበረው አንዷለም ጎሳ በድጋሚ ፍርድ ቤት ቀርቦ ምን ተባለ? ለምንስ ዳግም ወደ እስር ቤት ለቀናት እንዲታሰር ተፈለገ? ሁሉንም ነገሮች አሁን አጠራጣሪም ሆኗል። በቀነኒ አዱኛ ዙሪያ በተለይ ከማኅበራዊ ሚዲያ ላይ ሲዘዋወር የተመለከት ነው ቀነኒ ተደብድባ አልቅሳና ጠቁራ የሚያሳየው ፎቶ እንደዚሁም የተለያዩ ሰዎች ሴታዊ ጥቃት ዱላ ይደርስባት ነበር የሚለው ጥቆማቸውም፣ እንዲሁም ፖሊስ ለሞቷ መንሴ አግኝተዋል ሲባል የነበረውን መረጃ ምን ይሆን? ዛሬ ፍርድ ቤት ፖሊስና አንዷለምን ያያያዘው ጉዳይ ምንድን ነው የሚለውን ልንነግራችሁም ይዘናል። ልሳን ሚዲያን ያግዛል ያበረታልና ሰብስክራይብ በማድረግ ቤተሰባችን የሚሆኑ ለገዋ ወጣቷ ቀንኒ ከፍቅረኛዋ አንዷለም ጎሳ ጋር ከሚኖሩበት መኖሪያ ቤት ሌሊት አስር ሰዓት ግድም ከአምስተኛ ፎቅ ወለል ላይ ወድቃ ሕይወቷ እንዳለፈ መነገሩ ከዚህ ቀደም ይታወሳል። የሞቷ ዜና ከተሰማበት ሰዓት አንስቶ በማህበራዊ ሚዲያ የሚነዙት ሀሳቦች እውነት ይሆን እንዴ የሚያስብሉ በፈገግታ ውስጥ የከረመ ስቃይና መከራን ተሸክማ የኖሮቹን ቀነኒ ራሷን አጠፋች ወይንስ ደግሞ ጭካኔ የሞላው ግድያ ብቻ እንግዳ መልሱ አምላክ እንዲሁም ሟሽ ጋር ያለ እያደር ግን እውነቱ የሚወጣበት ጊዜ ሁሉን የሚፈታው እንቆቅልሽም ሆኗል። በተለይ አሁን ሰዎች ከግራም ከቀኝም የአንዷለምን ጎሳ ከጀርባ ያሉ ሚስጥሮች ቀነኒን ህይወቷን ያከበዱ ምነው ታዲያ ያኔ ያልደረሳችሁላት ያስባሉ። ወሬዎችም እያደረሱ ሲገኝ አሁን ምን ያደርጋል? ድስት ጥዶ ማልቀስ ቀርሞ ነበር እንጂ መጥኖ መደቆስ የሚለውን ምሳሌያዊ አነጋገርም እንድናነሳ የሚያደርግም ሲሆን ቀነኒን ይደበድባት ነበር በቤተሰቡ አሰቃይቷታል። ብዙ ብዙ ቢወራም ቀነኒን ግን ከሞት ያዳናት አልሆንም። ለዛም ፖሊስ በሞቷ ሰዓት በቤት ውስጥ የነበረውን አንዷለምን ይዞት የመጀመሪያው ፍርድ ቤት አቁሞት ከ13 ቀን የምርመራ ጊዜ በኋላ ዛሬም ፍርድ ቤት አቁሞታል። ታዲያ ዛሬም ከፖሊስ ጋር ግብ ግብ የሚመስል ነገር ተፈጥሯል። ተጠርጣሪው አንዷለም ጎሳ ዛሬ በጠዋት አራዳ በሚገኘው የፌዴራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው የ13 ቀናት የምርመራ ጊዜ ውስጥ ያሰባሰበውን መረጃም ለችሎቱ አቅርበዋል። ድምፃዊው የፍቅር አጋሩ በሆነችው ቀነን ያዱኛ ግድያ ጋር ተጠርጥሮ በፖሊስ ቁጥጥር ስር ውሎ መጋቢት አራት 2017 ዓ ም አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡ የሚታወስ ሲሆን ፖሊስ በዕለቱ በዋለው ችሎትም ድምፃዊው ከሟሽ ጋር አብሮ የሚኖር በመሆኑ መጠርጠሩንም ገልጿል። በዚህም መሰረት ፖሊስ ለምርመራ 14 ቀናት እንዲሰጠው ፍርድ ቤቱን ጠይቆ 13 ቀን ተፈቅዶለት ለመጋቢት 17 ቀን 2017 ቀጠሮም የሰጠው ሲሆን በዛሬው ዕለት ችሎትም ፖሊስ ጉዳዩ ላይ የ13 የሰው ምስክሮችን መሰብሰቡን ገልጾ ተጨማሪ መሰብሰብ ያለበት ማስረጃ ስላለ ግን ተጨማሪ አስራ አራት የምርመራ ቀን እንዲጨመርለት ችሎቱን መጠየቁን የድምፃዊው ጠበቃ ሊበን አብዲ የመናገሩ ጉዳይም ተሰምቷል። የተጠርጣሪው ጠበቃ እንደገለጹትም ፖሊስ ባለፉት አስራ ሦስት የምርመራ ቀናት ውስጥ ያከናወነውን የሟች ቀነኒን አስክሬን ምርመራ ውጤት ለፍርድ ቤት እያቀረበም ሲሆን በተደረገው የአስክሬን ምርመራ ከፍ ካለ ቦታ ላይ ወድቃ ሕይወቷ ማለፉን ጠቁሟል። ነገር ግን የአስክሬን ምርመራ ውጤትን በተመለከተ ከሕክምና ባለሙያዎች ተጨማሪ ማብራሪያን ስለጠየቅን እስኪደርሰን ተጨማሪ ቀናት ይሰጠን ብሎ ፖሊስ ጠይቋል ሲል ጠበቃውም ተናግሯል። በተጨማሪም በወደቀችበት በመኖሪያ ቤቷ ናሙና በመውሰድ ለፎረንሲክ ምርመራ ወደ ፌዴራል ፖሊስ መላኩንና ውጤቱ ግን እስካሁን አለመድረሱን ያስረዳም ሲሆን፣ በዚህ መሰረት ፖሊስ ቀር ያለውን ምርመራ ለማጠናቀቅ ተጨማሪ የ14 ቀን የምርመራ ቀን እንዲፈቀደለት ፍርድ ቤቱን ጠይቋል። ድምፃዊው ጠበቃ ሊበን አብዲ እስከሚቀጥለው ችሎት ደንበኛቸው በዋስ እንዲለቀቁ ችሎቱን መጠየቃቸውን የተናገ ገሩ ቢሆንም ቀነኒ ራሷ ከህንፃ ላይ ጥላ ነው እሱ እንዳደረገ የሚያሳይ ምንም ማስረጃ የለም ብለዋል። የምርመራው ውጤት ቢመጣ እሷ ከከፍታ ላይ መውደቋ እንጂ መገፍተሯን ወይንም መጠሏን የማያሳይ በመሆኑ የዋስ መብቱ እንዲከበር ጠይቀናል ያሉት ጠበቃው። የምርመራው መዝገቡ በእሷ ሞት ላይ የእሱ እጅ እንደሌለበት የሚያሳይ ስለሆነ መዝገቡ እንዲታይልንም ጠይቀናልን እጠይቀናልም ብሏል። ፍርድ ቤቱ በበኩሉ የግራ ቀኙን ክርክር ከሰማ በኋላ ፖሊስ ጠበቃው የጠየቁትን የምርመራ መዝገብ ይዞ እንዲቀርብና የቀሩትን የምርመራ መረጃ እንዲያመጣ ለአስራ ሁለት ቀን መፍቀዱም ተገልጿል። የዋስትና ጥያቄውም የተጠቀሰውን ማስረጃ በሚቀጥለው ችሎት ከቀረበ በኋላ ሰኞ መጋቢት ሃያ ዘጠኝ እንደሚታይ ፍርድ ቤቱ የገለጸ ሲሆን ፖሊስ የለም የዋስትና መብት የሚሰጠው ከሆነ ምስክሮቼን እያባበለብኛል እንደዚሁም ደግሞ መረጃን ያጠፋብኛል በሚል ቀናቶች እንዲጨመሩለት መደረጉም የተሰማው ታዲያ ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት አንድ ቀን 2017 ዓ ም ሌሊት 10 ሰዓት አካባቢ ከጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋና ህይወቷን ማለፉን ፖሊስ በወቅቱ አመላክቶ የነበረ ቢሆንም ከዛ ወዲህ ግን እየወጡ ያሉ መረጃዎች እጅግ የሚያሳዝኑ ኋላም ቀጥሎ የቀነኒን የተደበደበችና ሐዘን ውስጧ ያጠለሸ እንባ ያቀረፉቷም ብዙዎችን ያሳዘነ ጉዳይ ሆኖ ከዚህ ጋር ተይዞ ከብዙ ጊዜ ጀምሮ በአንዷለም ብዙ ድብደባ እንደደረሰባትና ሞቷን ተመኝታ እንደነበረ የሚያስችሉ ሊያረጋግጡ የሚችሉም ጽሑፎች ከሌሎች ጓደኞቿ ጋር ተላልካ በተለያዩ የማህበሬ ሚዲያዎች ሲዘዋወሩም ሰንብተዋል። ታዲያ አሁን ቀነኒ ራሷን አጥፍታ ነው ወይንስ ተገላ ነው የሚለውን የፍርድ ቤት ውሳኔን የሚጠይቅና እውነት ከፈጣሪና ከሷ ከሟቿ ጋር እንዲሁም ደግሞ ከሷ ከሟቿ ጋር ብቻ ያለ መሆኑን እያወቅን ከዚህ ቀጥሎ ያሉትንም ሌሎች ጉዳዮች ተከታትለን የምናቀርብም ይሆናል። ልሳን ሚዲያን ያግዛል ያበረታልና፣ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጠየቅን አሳብ። አስቴት ያለሁት ከሆነም የኮመንት መስጫው ላይ ጣል ያድርጉልንም ማለን ለዛሬማ በቃን።